ሲድም ዛሬም ትናንትናም ነገም ከወሃቢያ ጋር አንድ አይደለም፣ ወንድሞቻችንም አይደሉም። ማን ነው ላይ አላህን የሚገዛና የሚወርድ ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል። በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታተን ሙስሊሙን ከሙስሊም ጋር ለማባህላት የራሱን ጥቅም ለማስከበር በተለይ ከመጅሊስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይህ እልህና ቁጭቱን ወሃብያ ወሃብያ ወሃብያ በማለት ሙስሊሙን በተለያዩ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል። አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው፣ ለሱ ትልቅ ድል ነው። ለምን ካላችሁኝ ይኸው እንደዚህ አይነት ነገሮችን እንዲናገር አድርጎታል። ተዕዚያ የሚደረግበት ቦታ ሰዎች ስለ አኼራ፣ ስለ ቀብር፣ አላህ ፊት ስለመሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሐሜት፣ ዘለፋ፣ ወሬ፣ እንቶፈንቶ ተረት ተረት እያወራ አላሁ አክበር ያስብላል። በሱ ዙሪያ ላይም የተሰባሰባችሁ ሰዎችም ደግሞ አንተ መካከል እንኳን አንድ ሰው አለይሰ ሚንኩም ረጅሉ ረሺድ፣ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም። በቃ ያለውን ነገር ዝም ብሎ በስማ በለው መከተል አንተ ምን አይነት ምን አይነት የተረገምክ ሰው ነህ? ምን አይነት በሽተኛ ሰው ነህ? ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተውን ማረም እንጂ ድጋሚ ሌላ እንደገና ደግሞ ስተት መፍጠር ምን ይሉታል? አንተ የምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው። አንተ የምታስተምረው በየትኛው ቦታ ላይ ጥላቻን ነው ነቀፌታን ነው። ሙስሊም እርስ በርሱ እንዲባላ፣ እንዲጋደል፣ እንዲጫረስ ነው የምታደርገው። አንተም ብሎ ሸህ ደግሞ የአፈር ሸህ። በዛ ላይ ከአፍህ የሚወጣው ብልግና፣ ከአፍህ የሚወጣው መጥፎ ነገር ጠረን ራሱ አለው እኮ አዑዙ ቢላህ። አደብ ወላሂ ልትይዝ ይገባል። ከዚህ በፊት ስላንተ ብዙ ተብሏል። ስላንተም ከአንተ ጋር ያሉ አጋሮችህም ብዙ ተብሏል። ብዙ አልልም። አሁን አደብ የምትይዝ ከሆነ አደብ ትይዛለ። አለበለዛ ግን አደብ የሚያስይዝህ አካል አደብ ያስይዝሃል።